ዋው የዛሬው ደግሞ ያበደ ነው። እጅግ አምሮባቸው ነው የመጡት። ዛሬ እንግዲህ በልዩ ሰርፕራይዝ ማለት ነው። እጅግ ነው የሚያምሩት። ከሰው አይን ያውጣችሁ። ዋው ዛሬ እንግዲህ ሀይሚና ቡራ ድምቅ ፏ ብለው በጣም ባበደ ቪዲዮ መጥተዋል ማለት ነው። እንግዲህ ዛሬ ጠብቋቸው በብሩክ ቤት ማለት ነው። የዛሬው ደግሞ ይለያል ማለት ነው። በጣም በጣም አምሮባቸው ነው የመጡ እንግዲህ፣ ደስተኛም እንደሚሆን አልጠራጠርም ከፎቷቸው ላይ ብዙ ነገርም ይነበባልና፣ በዚህ መልኩ ስለመጡ እጅግ በጣም ደስ ብሎኛል ማለት ነው። በጣም ከሚባለው በላይ ሰላም ሰላም ቤተሰብ፣ እንዴት ናችሁ? አለው ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። እንግዲህ ቻናሌን ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ዛሬ በጣም ትልቅ የምናገረው ነገር ቢኖር ስለ ቦራ ነው ማለት ነው። ስለ ቦራ እና ስለ ሀይሚ ማለት ነው። እና ትናንትና በተሰራው ቪዲዮ በተሰራው ፕራንክ ማለት ነው እና ለብሩክ ቃል የለኝም ለምን እንደሆነ ታውቃላችሁ? የፈለገ ታምር ቢሆን ሀይሚን ምን ያክል የፈለገ ቢባል ጥግ ድረስ እንዴት እንደሚያፈቅራት እና ለእሷ ያለውን ቦታ ያየንበት ፕራንክ ነበረ ዛሬ ብዙ ነገር መልእክትም ስለምናገር ያው እንድታዳምጡ ነው ምጠይቃችሁ ማለት ነው እና እውነቴን ነው ምላችሁ በዛ ልክ ሀይሚ እንደዛ እያለችው ለማሳመን ብሩክን የመለሰውን መልስ አይታችኋል ወይ ፍንክች ነው ያለ ወይ ፍንክች ማለት ነው። ጥንቃቄ ማድረግም እንዳለባቸው ወደ መጨረሻ እናገራለሁ ማለት ነው እና የዛሬው ቪዲዮ ግን እኔ እንጃ፣ በጣም ትልቅ ሰርፕራይዝ አለ ብዬ አምናለሁ። እንግዲህ ቦራ ነው ሰርፕራይዝ ያረጋት ሀይሚን ማለት ነው። ብሩክ እንግዲህ ሀይሚን ለማስደሰት በጣም ደፋ ቀና እያለ ይገኛል። ዱባይ የሚዞ ከመሄድ አልፎ እንግዲህ የሁለት ሽኬ ሰብስክራይብን በማክበርም አስመልክቶ እየተዝናኑ ይገኛሉ ማለት ነው። ዛሬ ደግሞ ትልቅ ሰርፕራይዝ እንጠብቃለን። እሱን ሰርፕራይስ ደግሞ ከለበሱት የአበሻ ልብስ እንዴት እንዳማረባቸው አበባ መስለዋል። ደግሞ የእውነት ነው የምላችሁ፣ ልክ ፍቅራቸው እንደ አደይ አበባ እያበበ ነውና በጣም ደስ ይላል፣ በጣም ማለት ነው በመጀመሪያ ብሩክ ማለት ነው ከትናንት ነው ሙድ ወጥታችሁ በአጭር ጊዜ በቃ ትናንት እንደዚህ አይነት ቪዲዮ ሰርታችሁ ዛሬ ደግሞ በእንደዚህ አይነት መልኩ ስለመጣ ነገሩን ወደ ደስታ ማለት የትናንት ነው ያው ቢሆንም ግን በቃ ነገሩን ተለቋሽተ ወደዚህ ይቅርታ ማድረግ ወደዚህ ወደ ደስታ ሙዳችሁ ስለተመለሳችሁ ትልቅ ክብር አለኝ ማለት ነው። ሲቀጥል ደግሞ የብሩክ ጀግንነት ማለት ነው። የብሩክ ጀግንነት ትናንትና በቃ እስከ ጥግ ድረስ ለመደባደብም አይታችሁታል። ማንንም አልሰማ ነው ያለ። ኢቨን እንኳን በቃ አትፈልግህም አንተ እሷ ለአንተ ስሜት የላትም ብሎ እንኳን ቢነግረው ማለት ነው አያገባህም ነው ያለው፣ አያገባህም ኢቨን እንኳን ጠይቃት እሷን የነገረችኝ እንደማትወድህ ለአንተ ምንም አይነት የፍቅር ስሜት እንደሌላት ለእኔ ነግራኛለች ጠይቃት ሲለው አልጠይቃትም ና ያለው፣ አያችሁ አትፈልግህም ሲለው ይሁን እሱን ለእኔና ለሃይሚ ተውልነና ያለው። በእርግጥ የልጁ ትውውቅ የአምስት ቀን ቢሆንም ነገር ግን የመለሰው መልስ የብሩክ ማለት ነው እና እንዴት ነው የሚያጠግም ማለት ነው እስከ ጥግ ድረስ እንዴት ነው የሚያጠግም። ሀይሚዬ ደግሞ የምናገረው ነገር ቢኖር እንደዚህ ከሌላ ሰው ጋር ፕራንክ ስታደርጊው ብሩክን ማለት ነው፣ በቃ ስላሳለፍሻቸው ነገሮች ምናምን ሚስጥር ባትናገር ደስ ይለኛል። ማለት እኔ እናንተ በጣም ብዙ ጊዜዎችን አሳልፈናል ምናምን በቃ አንዳንድ ነገሮችን በእርግጥ ለማሳመን ነው እሱ ይሄን የምታደርገው ግን ቢሆንም በቃ ይሄ ነገር ማለት ነው። ከፕራንኩ ምንም ባይገባ የእናንተ ላይፍ የእናንተ ፕራይቬት እናንተ ያሳለፋችሁት ምንም ይሁን ምን ከዛ ሰው ጋር፣ ብሩክን ከሌላ ሰው ጋር ፊትለፊት አቁመሽ ፕራንክ ስታረቂው ስላሳለፋችሁት ላይፍ የፈለገን ጥሩም ያደርግልሽ፣ ምንም ያደርግልሽ ባታወጪ ደስ ይለኛል። ሚስጥር ጠባቂ ነሽ ያኔ ለማሳመን የምትሞክረው ይመስለኛል፣ ሀይሜ ማለት ነው እና ከፎቶ ላይ ደግሞ ሀይሜ ትንሽ እንዴት ነው የሚነበብ ነገር አለ ማለት ትናንትና በሰራችሁ ነገር ሜቢ ጸጽቷት ይሆናል በፕራንኩ ብዬ አስባለሁ እና ትንሽ ፊቷ ላይ አለ አይደለ የሆነ ነገር ይነበባል ብቻ ግን ደግሞ ከዚያ ሙድ ለመውጣት በአጭር እንደዚህ ብሩክ በዚህ መልኩ ስለመጡ ደስ ብሎኛል ትልቅም ዛሬ እንደሚዝናኑ አሪፍ ቦታም እንዳሉ ያመላክታል እና ከኋላችሁ ከኋላቸው አይታቸኋን ያለውንና ምርጥ ዝግጅት እንዳለ ብቻ ያሳያል ፎቶው እጅግ በጣም ትልቅና ያበደ ቪዲዮ እንደሚሆን እንዲሁም ሰርፕራይዝ እንደሚሆን አልጠራጠርም። ስለዚህ ለሀይሚዬ ይሄን ካልኩ እንዲሁም ደግሞ ለብሩክም ቃል የለኝም፣ አኩርቶናል። የእውነት ለማሳመን ሁለቱ የፈለገው ነገር ቢሉ ብሩክ ግን አሳልፎ አልሰጣትም፣ አሳልፎ አልሰጣትም። ቀጥ ብለሽ ወደ ቤትችን ያለት ጎትቶ እስከ መውሰድ ድረስ ማለት ነው እና በጣም ነው ትናንት ነው ቪዲዮ ማለት ቢጨነቅም ቢከፈውም፣ ግን ደግሞ ከአላማው ንቅንቅ አላለም በቃ ማለት ከፍቅሩ ጥግ ድረስ እንደሚወዳት ነው ያሳየው ለልጁ ሲቀጥል ደግሞ እንደእንዴት ነው እንደ ጥንቃቄ መናገር መፈልገው ነገር ቢኖር ዱባይ ላይ ሆነው እኔም ትናንት ተናግሬ ያለው ምናልባት ይሄን ስናገር ደስ የማይላችሁ ልትኖሩ ትችላላችሁ ኦዲንስ ማለት ነው ዱባይ ላይ ሆነው ፕራንክ ባይሰሩ የተመረጠ ነው እግዚአብሔርን የእውነቴን ነው የምላችሁ እንዴ በሀገራቸው ይሻላል ኢትዮጵያ ሲመጡ ፕራንክ ይሰራሉ አሁን ጊዜያቸው የእንጆይ ጊዜ ነው በቃ እንጆ እያደርጉ ማስተካከል ያለባቸውን ነገር ብሩክም የሄደበትን ያስተካከል ሀይሜ ከፈለገች ለምን ቤት ውስጥ ማለት ነው። ለምን አንድ ሺህ ጊዜ ብሩክን አታስጨንቀውም፣ ግን ብቻውን ማለት ነው ሁለታቸው ፕራንክ ቢደራረጉ እንደዚህ። አንዳንዴ የውም አስፈላጊም አይደለም በፍጹም ማለት ነው። በቃ ሌላ አዳዲስ እንደዚህ አሪፍ አሪፍ ነገር ቢመጣ ነው የሚሻል። ግን ደግሞ ፕራንክ መስራት አለብን ከተባለ ሚዲያ ላይ እንደዚህ መደባደብ ምናምን፣ ዱባይ ደግሞ ትንሽ ህጋቸው ከበድ ይላል። አይ ቲንክ እንደዚህ አሁን እየተደባደቡ ረጅም ሰዓት ቢቆዩ ከርቀት አይቶኮ ፖሊስ ይመጣል። በምን እንደተጣሉ ፕራንክ እንደሆነ ፖሊስ ምንም የሚያውቀው ታሪክ የለም። ብቻ ስለተጣሉ ብቻ ፖሊስ ሊመጣ ይችላል ዱባይ ላይ ማለት ነው። ትናንት ባየ ነው። ስለዚህ እንደዚህ ፕራንክ መደረግ የለበትም። በቃ ውጭ ላይ ማለት ነው። ሀይሚ ከፈለግሽ ቤት ውስጥ ልክ ብሩክ ፕራንክ እንዳደረግሽ ቤት ውስጥ ከብሩክ ጋር በቃ አላደል ፍቅራችሁን በተመለከተ ፕራንክ ማድረግ በሌላም ነገር ማድረግ ትችያለሽ ግን ደግሞ ከሌላ ሰው ጋር ሳይሆን ብሩክን ብቻውን ማለት ነው። መፈተን ከፈለግሽ ብቻውን በቃ ላይክ እንደ ብሩክ ማለት ነው። ብሩክ አሁን በቃ አንቺን ብቻ ነው የፈተነሽ ማለት ነው። እንደዛ ብትፈትነው ችግር የለውም ቤት ውስጥ ስለሆነ ማለት ነው። ግን ደግሞ በሚዲያ እንደዚህ ብሩክ ተናንተና በቃ ትንሽ ቢከፈውም ቢቀየምም፣ ማለት በሀይሚ ጉዳይ በሀይሚ ዙሪያ ከጓደኞች ጋርም ተጣልቻለሁ ምናምን ምናምን ብሏል። ደግሞ ከፈለግሽ አንድ ሺህ ሴት አመጣለሁ ደረድራለሁ ነው ያለ። አንድ ሚሊዮን ሴት። ብሩክ ተናዶ እኮ ነው። አንድ ሚሊዮን ሁለት ሚሊዮን ቢደረደር ሀይሚን አይወክልም። ባጭሩ ማለት ነው ብሩክ ስለተናደደ ነው። እና ምንም አንድ ሺህ ሴት ቢደረደር ሀይሚን አይወክልም ማለት ነው። እና ሀይሜ ሀይሚ ነች ማለት ነው። ስለዚህ እኔ በጣም የፈራሁት በትናንት ነው። በዛ በቃ ቀጠለ ማለት ነው። ምናልባች ደግሞ ብሩክ አንዲት የሚያውቃትን ከዱባይ ሴት አመጥቶ ጓደኛዬ ናት ብሎ ደግሞ ፕራንክ ያደርጋት ይሆን ደግሞ ሀይሚ ደግሞ ታለቅ ሲሆን እኔ በጣም በቃ የእውነቴን ነው የምላቸው ብዙ ነው ሳስብ ያደርኩት በጣም ማለት ነው። ምክንያቱም አሳይሻለሁ በቃ አንድ ሚሊዮን አመጣለሁ ሲል ደነገጥኩም በቃ። ስለዚህ ፕራንክ ይቅርባችሁ። ሀይሜና ቡራ እውነት በቅርብ የምታገኟቸው ሰዎች በቃ ውጭ ላይ ፕራንክ ሀይሜና ብሩክ አይስሩ በቃ። የኢትዮጵያ ሲመጡ ይሰራሉ። እውነቴን ነው ምላቸው። እና ይሄን በማለት ጨርሳለሁ። እንግዲህ የዛሬውን ቪዲዮ በጉጉት ጠብቁ፣ በጉራ ቤት ማለት ነው። የሀይሚ ቻናል ደግሞ እየተንቀሳቀሰ አይደለም። እኔ ለምን እንደሆነ አላቅም፣ ግራ ገብቶኛል። እውነቴን ነው የምላችሁ። እይታ ብዙ የላትም፣ ይታያል፣ ግን ደግሞ እይታ ብዙ የለም ማለት ነው። እና እንግዲህ የቻላችሁ በደንብ እዩላት፣ ሼርም አድርጉላት ማለት ነው። እና ዛሬ በአዲስ ቪዲዮ ነው እንግዲህ ባበደ ጠብቋቸው ማለት ነው።